ነፃነታችንን ሰጥተን እንደገና አንለምንም። ዶክተር ዳኛቸው አሰፋ አነጋጋሪው ምሁር በአነጋጋሪው ንግግራቸው ገብተውበታል። ዶክተር ዳኛቸው ትምህርት የሞተው ብርሃኑ ነጋ ሲሾም ነው ማለታቸው እያነጋገርም ይገኛል። አዲስ አበባ ስትታጠን አደረች። ተለምዷዊ ተግባሯ ያልተገታችው አዲስ አበባ በዘንድሮ ዓመትም እንደተለመደው በህዳር ወር ረቡዕ ሌሊት ላሙሳ ጥቢያ ቆሻሿን ስታቃጥል ስትታጠን አድራለች። ምናልባት ተራራውን ወጥቼ ወርጄ አልተኩስ ይሆናል። ግን የሀሳብ ተኩስ ከጀርባችሁ እንደማቀርብ ነገር በአፄ ኃይለሥላሴ ጊዜ 12ተኛ ክፍል ፈተና እንዳለፍን የተወሰኑ ልጆች ወታደር መሆን አለብን ብለን ተማምለን አንድ ስድስት የምንሆን ትልልቅ ልጆች ወደ ቀድሞ ሐረር አካዳሚ ገባን። ከራስ እምሩ የልጅ ልጅ በቀር የሁላችንም እናቶች መጥተው አንገታችንን ይዘው ወደ አዲስ አበባ መለሱን። የኔ ወታደራዊ ህይወት እዚያ ላይ አበቃ። ግን ወታደር ማለት ምን ማለት እንደሆነ አውቃለው ረዳለው ስለሌላው ሳይሆን ይህ የተከዜ ዘብ ግን ልቤ ውስጥ ከገባ ቆይቷል። የተከዜ ዘብ አባል ነኝ ብዬ ከተናገር ቆይቻለው። ምናልባት ተራራ ወጥቼ ወርጃ አልተኩስ ይሆናል ግን የሀሳብ ተኩስ ከጀርባችሁ ሁኜ እንደማቀርብ ቃል ገባላችኋለሁ። መርቱሃው ነጻነት ተገኝቷል፣ ነጻነታችንን ሰጥተን እንደገና አንለምንም። ይህ አነጋጋሪ ምሁር ዶክተር ዳኛቸው አሰፋ ወልቃይት ጠገዴ የተገኝተው የተናገሩት ንግግር ነው። በግዛት ይገባኛል ዘግበ አማራና የትግራይ ክልሎችን እያወዛገበ የኖረው ወልቃይት አወዛጋቢነቱ ዛሬም ቀጥሏል። የወልቃይትም ጉዳይ ፌዴራል መንግስቱ እንደ ፖለቲካ መጫወቻ ካርድ ጊዜ እየጠበቀ የሚስበው አጭር ዜ ውስጥ ምላሽም የማይሰጠው ጉዳይ ነው የሚሉት አስተያየት ሰጪዎች የወልቃይት ጉዳይ አወዛጋቢ ሆኖ እንደሚቀጥል ይናገራሉ። ያም ይሁን እንጂ የፖለቲካ ውሳኔ ባይሰጥበትም በአሁኑ ሰዓት እየተዳደረ የሚገኘው በአማራ ክልል አስተዳደራዊ መዋቅር ውስጥ ነው። በወቅቱ የትግራይ ክልል ኃይሎች እንቅስቃሴ ጋር በተያያዘ ስጋት የገባው የዞኑ አስተዳደርም የተከዜ ዘብ ሲል ስም የሰጠውን ኃይል በማደራጀት የሚመጣውን አደጋ ለመከላከል ከወዲሁ በዝግጅት ላይ እንደሚገኝ እየተነገረ ይገኛል። ዶክተር ዳኛቸውም ይህንኑ የተከዜ ኃይል ነው ተገኝተው ያበረታቱ ለተከዜ ዘብ ያላቸውን የማይናወጽ ድጋፍ ባሳዩበት በዚህ ንግግራቸው ራሳቸው ዶክተሩ የተከዜ ዘብ አባል መሆናቸውንም አጽኑ ሰጠው ተናግረዋል። የወልቃይት ጠገዴ ዞንም ዶክተሩ ላበረከቱት አስተዋጽኦ ከፍ ያለ ሽልማትን ሰጥቷቸዋል። በሌላ በኩል ዶክተር ዳኛቸው የትምህርት ስርዓቱን በተመለከተ ሌላ አነጋጋሪ ንግግር ተናግረዋል። ዶክተር ዳኛቸው ትምህርት የሞተው ብርሃኑ ነጋሴ ሾም ነው ማለታቸው እያነጋገርም ይገኛል። ኤርትራ በረሃ ላይ ብረት ይዞ ኮማንደር ነኝ እያለ ሲያዋጋ የነበረን ሰው አምጥተ ትምህርት ሚኒስትር ስታደርገው ትምህርት ያኔ እንደወደቀን ያውቀዋለው። እናንተ እንደፈለጋችሁ የሽምቅ ውጊያ ሳዋጋ ከረንኩ የሚልን ሰው የትምህርት ሚኒስትር የምናደርግ ሰዎችንን ያሳዝናል። እስኪ ወደ ኋላ መለስ ብለን በአፄ ኃይለ ሥላሴ ጊዜ ትምህርት ሚኒስትር እነማን ነበሩ? መጀመሪያ አፄ ኃይለ ሥላሴ ለሁሉም ስልጣን ሲሰጡ የትምህርት ሚኒስትርነቱን ላይ ዓመታት ለማንም አልሰጡም። እውነት ላቸኋለው። የሚገርም ነገር እኮ ነው። እኔ በግል ወቀሳ ማንም ላይ ላድርግ አልመጣሁም ሲሉ ተደምጠዋል። ዶክተር ዳኛቸዋ አሰፋ አነጋጋሪው ሙር በአነጋጋሪ ንግግራቸው ገፍተውበታል። አዲስ አበባ ስትታጠን አደረች። ተለምዶዊ ተግባሯ ያልተገታችው አዲስ አበባ በዘንድሮ ዓመትም እንደተለመደው በህዳር ወር ረቡዕ ሌሊት ለሐሙስ አጥቢያ ቆሻሿን ስታቃጥል ስትታጠን አድራለች። ዘንድሮ ህዳር ሲታጠን ብዙ ዝግቦችን አስነስቷል። የህግ ክልከላዎች ወጥተውበታል። ነገር ግን ክልከላው አልሰራም። በተለምዶ ክፉ ቀን ተብሎ የሚታወቀውን የህዳር በሽታ ተከትሎ የተጀምረው ቆሻሻን የማቃጠል ባህል ለዘመናት በትውልድ ቅብብሎች ካለንበት ዘመን ላይ ደርሰዋል። በያዝነው ዓመት ግን እህዳር ሲታጠን እክል ገጥሞታል። ከአካባቢ ጥበቃ ጋር በተገናኘ መንግስት ድርጊቱን የሚያስቆም የክልከላ መመሪያ አውጥቶ ነበር። ነገር ግን ይህ የክልከላ ህግ እህዳር ሲታጠንን ሊያስቆመው የሚችል አልሆንም። ከመጀመሪያውም ክልከላው ብዙ ቅሬታን አስነስተዋል። የህዝቡን ስነ ልቦናና ማህበራዊ ስሪት ያላገናዘበ ህዝቡም ያልተወያየበት መመሪያ በመሆኑ መመሪያው ሊሰራ አልቻለም። ህዝብ ያልመከረበትና ያልተወያየበት የሚደርስበት ጉዳይ ፍጻሜው ምን ሊሆን እንደሚችል ይኸው የህዳር ሲታጠን ጉዳይ እንደማሳያም ሊወሰድ ይችላል እየተባለ ነው።